ሰበር ዜና ህዳር 10 2018። ጤና ይስጥልኛ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። አርበኛ ምሬ ወዳጁ የአገዛዙን መድፍ ከጥቅም ውጭ ያደረጉበት ጄኔራል ከሞት ለጥቂት ያመለጠበት ውጊያም አደረጉም። በወሎ ከባድ ውጊያ ሲደረግ የፋኑ ኃይሎች ለቁጥር የሚያስቸግር የአገዛዙን ጦር ሙትና ቁስለኛ ማድረጋቸው ተሰምቷል። የአገዛዙ መኮንኖችና ወታደሮች ሲጓጓዙበት የነበረው ሶስት ሲኖ ትራክና አንድ ፓትሮልም በወሎ በፋኖች ተማርከዋል። በጥቅሉ ዝርዝር ይዘንበታል ተሰምታላችሁ። በሌላ በኩል የአማራ ክልል ባለስልጣናት በክልሉ የተመደቡልንን ጋርዶቻችንን አናምናቸውም፣ ፋኖን እየተቀላቀሉ ነው፣ እንዳይገሉን ስጋት አለን ከፌዴራል ጠባቂ ይላክልን ማለታቸውም ተሰምቷል። ዝርዝር ይዘንበታል። ወዲህ ደግሞ የተማሪዎች አመፅ ተጧጥፎ ሲቀጥል በሦስተኛ ቀኑ የፌዴራል ፖሊስ የተኩስ ሮምታም እንደከፈተባቸው ተነግሯል። ተማሪዎች ከልክ ያለፈ ድብደባ ደርሶባቸው ሆስፒታል ገብተዋል። አመፁ ከዩኒቨርሲቲ ግቢዎች እየወጣ መሆኑ እንደሚያቆም ተገልጿል። ድብደባው በዩኒቨርሲቲ ተማሪዎች ላይ በርትቷል። ዝርዝር ይዘንበታል። ወዲህ ደግሞ ቫይረሱ በከፍተኛ ሁኔታ ተሰራጭቷል። የማርበርግ ቫይረስ ምልክት ያሳዩ ሰዎች በአዲስ አበባ ሲገኙ፣ በሐዋሳ እየሞተ እንዳለም ተሰምቷል። መንግሥት መረጃውን ለማፈን እየሞከረ ነው። ዝርዝር ይዘንበታል። ሰላም ጤና ይስጥልኛ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የሕዝባዊ ትግሉ ደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድለ ህዝብ ልጆች፣ ድለ ጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅ ናችሁ። በቀጥታ ወደ መረጃዎች አለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረግኩት አንገብጋቢ ጉዳይ አልፋለሁ። በማርበርግ ቫይረስ ምክንያት በሐዋሳ ሪፈራል ሆስፒታል አንድ ሰው ህይወቱ ሲያልፍ በአዲስ አበባ ቅዱስ ጳውሎስ ሆስፒታል ደግሞ ምልክቱ የታየባቸው ሰዎች ለይቶ ማቆያ መግባታቸውን ሚዲያችን አረጋገጠ። በአሳለፍነው ሳምንት በጂንካ ከተማ እንደተገኘ ይፋ የሆነው የማርበርግ ቫይረስ ስርጭቱን እያሰፋ ወጥቶ እንደ ሐዋሳና አዲስ አበባ ባሉ ከተማዎች ምልክቱ መታየት መጀመራቸውን ሚዲያችን ከጤና ባለሙያዎች ሰምቷል። ከጂንካ ከተማ ሪፈር ተብለው ወደ ሐዋሳ ሪፈራል ገብተው ከነበሩ ሶስት ሰዎች መካከል አንዱ ህይወቱ እንዳለፈ ሚዲያችን ያረጋገጠ ሲሆን ሁለቱ ደግሞ በከፍተኛ ክትትል ክፍል አይሲዩ ውስጥ እንደሚገኙ ማረጋግጠናል። ከስር የምትመለከቱት ምስል በሐዋሳ ሪፈራል ሆስፒታል ያሳለፍነው እሁድ የነበረው ሁኔታን ያሳያል። አንድ የሆስፒታል ባልደረባ ለሚዲያችን እንደተናገሩት ታማሚዎቹ ከበርካታ ሰዎች ጋር ንክኪ ነበራቸው፣ ይህም ከፍተኛ ድንጋጤን ፈጥሯል በማለት ተናግሮ ሁሉም የጤና ባለሙያዎች መረጃው እንዳ ወጣም ማስፈራሪያ እየደረሳቸው መሆኑንም ጠቁመዋል። በሌላ በኩል ትላንት ምሽት ለዛሬ አጥቢያ በማርበርግ ቫይረስ ምልክት የሆኑትን በአፍንጫና አፍ ላይ ደም መፍሰስ ምልክቶች ያሳዩ ታማሚዎች ወደ ቅዱስ ጳውሎስ ሆስፒታል አዲስ አበባ መግባታቸውን የሆስፒታሉ ምንጮች ለሚዲያችን ነግረዋል። አንዳንድ ምልክቱ ያለባቸው ሰዎች ትላንት ምሽት ገብተዋል። ለብቻቸው ተለይተው የተቀመጡ ሲሆን በቀጣይ ቀናት በሚደረጉ ምርመራዎች ምንነቱ ይረጋግጣል። በአፍና አፍንጫ ደም መውጣት ምልክቶች አሳይተው ነበር ብለዋል። ምንጮቻችን ለሚዲያችን እንደተናገሩት ይሁንና በአዲስ አበባ እስካሁን ያለፈ የሰው ህይወት እንደሌለም ጠቁመዋል። በአርሲ ዞን አስኮረዳ ሁሉቆ ቀበሌ ላይ በማርበርግ ቫይረስ በሽታ እንደተጠቁ የተጠረጠሩ 13 ሰዎች ህይወታቸው ማለፉን ሚዲያችን በትናንትናው እለት በነበረው ዘገባው ማሳወቁ አይዘነጋም። የአካባቢው አመራሮች መረጃውን ካወጣችሁ ተጠያቂ ትሆናላችሁ ብሎ ጸጥ አስብሎናል። አሁን ላይ በአካባቢው የመንግስት መንግስት ወታደሮች ተሰማርተው ማንም እንዳይወጣ ተከልክሏል ያሉት የአካባቢው ጤና ባለሙያዎች በተለያዩ መረጃ ለህዝብ ግልጽ እንዳይሆን እየተጣለ ያለ እቀባና ማስፈራሪያ ጉዳቱ ከፍ እንዲል ሊያደርገው እንደሚችልም እያሳሰቡ ይገኛሉ። የጤና ሚኒስቴር እስካሁን 26 የላብራቶሪ ምርመራ አድርጎ አራት ሰዎች ላይ ብቻ ቫይረሱ እንደተገኘ አሳውቆ ነበር። በቫይረሱ ህይወታቸው ያለፉ ሰዎች ደግሞ ሶስት ብቻ እንደሆኑ በማህበራዊ ትስስር ገጹም አስቀምጦ ነበር። ነገር ግን ይህ ፈጽሞ ውሸት መሆኑን ሚዲያችን አጣርቶ መረጃውን አግኝቷል። ከስር በምስሉ ላይ እንደምትመለከቱት ደግሞ በአጠቃላይ የዶክተሮች የጋራ ግሩፕ ላይ በሽታውን ኬስ ካገኙ ለማንም እንዳይነገሩ የሚያስጠነቅቅ መረጃዎች ለሁሉም ዶክተሮች ተላልፏል። በሚያስገርም ሁኔታ ብልጽግና በሽታውን ለመደበቅ እያደረገ ያለው ጥረት አስገራሚ ነው። ህዝቡ እንዳያውቅ ተፈልጓል። በአስገራሚ ሁኔታ ደግሞ የተሳሳተ መረጃ የጤና ሚኒስቴር እየሰጠ ነው። ከዚህ በተጨማሪ ደግሞ ህዝቡ መረጃው እንዳወጣ በወታደር ጭምር እየተጠበቀ ነው። ይህ በእንዲህ እንዳለ የተማሪዎች አመጽ ሶስተኛ ቀኑን ይዟል። የአገዛዙ ኃይልም ጥያቄያቸውን ከመለሱ ይልቅ በኃይል ድምፃቸውን ለማፈን ድብደባንና ተኩስን መርጧል። በተለያዩ ዩኒቨርሲቲዎች እየተደረገ ያሉ አመጽና ተቃውሞ ተጠናክሮ የቀጠለ ሲሆን ዱላው ቢበረታም ጥያቄያችን ሳይመለስ ንቅንቅ አንልም በማለት የዩኒቨርሲቲ ተማሪዎች በአመፃቸው ቀጥለውበታል። አንዳንድ ዩኒቨርሲቲዎች ላይ ተቃውሞውን ከግቢ በማውጣት ወደ ማህበረሰቡ በመቀላቀል ከፍተኛ አመጽ የተደረገ ሲሆን በተለይ በወለጋ ይህንን ለማስቆም አገዛዙ ተጨማሪ ፌዴራል ፖሊሶችን በማሰማራት የተማሪዎቹን ሰልፍ በተኩስ ርምታም ጭምር ለመበተን ሞክረዋል። ተማሪዎቹ ዱላው ቢበረታባቸው በተደጋጋሚ ፌዴራል ፖሊስ ወደ ሰማይ የሚተኩሰው ጥይት ቢበትናቸው ከተበታተኑበት በተደጋጋሚ እየተሰባሰቡ ራሳቸውን እያደራጁ ሰልፉን ያጣጠፉት ሲሆን የተማሪዎቹን ጽናት ማሸነፍ እንደማይችል የገባው አገዛዙ በምስሉ ላይ እንደምትመለከቱት በዶርም የፎቁ በሮች ላይ በመስፈር ተማሪዎች ከዶርም እንዳይወጡ አግቶም ይዟቸዋል። የተባለው በደረሰባቸው ድብደባ ምክንያት ሆስፒታል የገቡ በርካቶች ሲሆኑ ከትላንት የጀመረው የምግብ አድማ ዛሬም ቀጥሏል። የፌዴራል ፖሊስ በሁሉም ዩኒቨርሲቲዎች በእጥፍ ኃይል ተጨምሮ የተሰማራ ሲሆን አገዛዙ የተማሪዎችን ተቃውሞ ለማፈን ሞት ሽረት እያደረገ ነው ተብሏል። የዩኒቨርሲቲ ተማሪዎች ዶርም ጭምር የታጠቁ ኃይሎች እየገቡ ተማሪዎችን እየደበደቡ ሲሆን ጉዳዩን ዓለም አቀፍ ማህበረሰቡ ከማወቁ በፊት እናፍነው በሚል የአገዛዙ ኃይሎች ላይ ታች እያሉም ይገኛሉ። በሚያስገርም ሁኔታ ብልጽግና ከታሪክ መማር አቅቶት እንጂ የተማሪዎቹን ጥያቄ መመለስ የተሻለ አማራጭ ነው። ንጉሥ ኃይለሥላሴ ከወደቁባቸው ዋነኛዎች ምክንያት አንዱ የተማሪ አመፅ እንደሆነም አይዘነጋም። ብልጽግና አሁን አሁን ላይ ከተማሪ አመፅ አንስቶ የዶክተሮች እንዲሁም የመንግስት ሰራተኞች አመፅ ተነስቶበታል። የአገዛዙ ማብቂያ ማሳያ ናቸው የተባሉት እኚህ ምልክቶች መታየት ከጀመሩ የሰነበቱ ሲሆን አገዛዞም እንደለመደው ለሁሉም ነገር የጦር መሳሪያና ኃይልን ምርጫው አድርጓል የተባለው። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይት እንዲሁም ሰበር የጦር ግንባር መረጃዎች አልፋለሁ። ለባንዳ በአዴን አንገዛም አንላላክም ያሉ በርካታ የአድማ ብተና አባላት ከነሙሉ ትጥቃቸው ፋኖን ተቀላቀሉ። ለኦህዴድ ብልጽግና ተላላኪ በሆነው የበአዴን ቡድን በግዳጅ ተመልምለው የለብ ለብ ስልጠና ተሰጥቷቸው የነበሩ የአድማ ብተና አባላት ከስምሪት ቀጠናቸው በገፍ እየጠፉ ፋኖን መቀላቀላቸውን ቀጥለዋል። እኛ ትጥቅ ለመቀበል ነው አድማ ብተና እየተቀላቀልን ያሉት፣ አባላቱ አሁን ትጥቃችንን አግኝተናል፣ የወገናችንን እንባ ለማበስ ከፋኖ ጋር ተሰልፈናል፣ ሲሉም ቃል በቃል ተናግረዋል። የአድማ ብተና አባላቱ የተላላኪ ተላላኪ አንሆንም በሚል በህዝባቸው ላይ የተደቀነው የሕልውና ቡድን አደጋ ለመመከት ከወንድማቸው ጋር ፋኖ ጎን በግልጽ መቆማቸውን አሳውቀዋል። ባለፉት ሁለትና ሶስት ቀናት ብቻ በምዕራብ አማራ ቀጠና በርካታ ቁጥር ያላቸው የአድማ ብተን አባላት ከነሙሉ ትጥቃቸው አፄ ቴዎድሮስ እዝን ሲቀላቀሉ፣ በተመሳሳይ በምስራቅ አማራ ወሎ ቤተ አማራ ቀጠና በያዝነው ሳምንት ብቻ ቁጥራቸው ከ15 በላይ የሚሆኑ የአድማ ብተን አባላት ሙሉ ትጥቃቸውን እንደያዙ ከስምሪ ቀጠናቸው እየጠፉ ፋኖን መቀላቀላቸውን ሚዲያችን ለማረጋገጥ ችሏል። አድማ ብተና አባላቱ በአዴን እንደ ሸንኮራ አላምጦ ሳይተፋቸው በፊት በመጨረሻም ቢሆን እውነቱ ገብቷቸዋል። ከላይ በጠቀስናቸው ቀጠናዎች ብቻ ሳይሆን በሰሜን አማራና በደቡብ አማራ ቀጠናዎች ምብርካት በርካቶች ከነሙሉ ትጥቃቸው ከስምሪ ቀጠናቸው በመጥፋት ወደ ፋኖ እየገቡ መሆናቸውን ሚዲያችን ተመልክቷል። ከአድማ ብተና አባላቱ መካከል አንዳንዶቹ ክላሽ ብቻ ይዘን ፋኖን አንቀላቀልም በሚል ስናይፐር ብሬን፣ እንዲሁም ሌሎች አድማ ብተና ይዟቸው የነበሩ የጦር መሳሪያዎችን እየያዙ ከ አንዳንድ ወንድሞቻቸው ጎን እየቆሙ ነው። በዚህ ክፉኛ የተደናገጡት የብአዴን አመራሮች በዚህ አይነት የራሳችን አጃቢዎች ገድለውን ሊጠፉ ይችላሉ በሚል ሆዴድ ብልጽግና አዳዲስ አጃቢዎችን እንዲመድብላቸው መጠየቃቸውም ነው የተሰማው። አሁን በቀጥታ ከጦር ግንባር ወዳገኟቸው ሰበር ዜናዎች አልፋለሁ። ፋኖ በተመሳሳይ ሰዓት በሁለት ወረዳዎች ላይ ስኬታማ ያለውን ጥቃት በመፈጸም ድል መቀዳጀቱን አስታወቀ። በምስራቅ አማራ ገጠና ሁለት ወረዳዎች ላይ በተመሳሳይ ሰዓት በተፈጸመ ጥቃት ከ25 በላይ የሚሆኑ የጸረ አማራው ብልጽግና ቡድን ተላላኪ ወታደሮች መገደላቸውን ሚዲያችን ለማረጋገጥ ችሏል። ሀገር መምራት ያልቻለው የኦህዴድ መሩ የብልጽግና ቡድን በቻይና በኳታር እና በኤምሬት አሰልጥኖ ያስመጣቸውን ኮማንዶዎች ፋኖ በገቡበት እየገባ ሲያሻው በደፈጣ ሲያሻው በጨበጣ ግብአት መሬታቸውን እየፈጸመው ነው። በአራቱም የአማራ ገጠና የሚገኙ ፋኖዎች ድሮን እንደ እግረኛ ሰራዊት ያሰለ ባለፈው አገዛዙን እየበታተኑ እያፈራረሱ በህዝብ እንባ የቀለዱ የአማራን ህዝብ ለጅምላ ፍጅት የዳረጉ የጅምላ አልቂቱን የፈጸሙና ያስፈጸሙትን እየነቀሉ እየነቀሉ ቀጥለዋል። ከቆቦ ከተማ በቅርብ ርቀት ላይ በተደረገው ውጊያ በርካታ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። የሐውጃኖ ክፍለ ጦርና አሳምኖ ክፍለ ጦር አሃዶች በጥምረት ጮቢበር ባደረጉት ተጋድሎ ታላቅ ድል ማስመዝገባቸውን አረጋግጠዋል። በአፋባሃ ምኒልክ እዝ ምስራቅ አማራ ኮር አ አንድ ያውጃኖ ክፍለ ጦር እንዲሁም አሳምኖ ክፍለ ጦር አህዶች በጥምረት በትላንትና ሁለት ከቀኑ 9 ሰዓት ጀምሮ ራያ ቆቦ ጮቢበርና አዩብ አካባቢ ባድረጉት ተጋድሎ በርካታ የብልጽግና ኃይልን ሙትና ቁስለኛ በማድረግ የብልጽግና ኃይልን የማጥቃት እቅድ በማክሸፍ ታላቅ ድል ተጎናጽፈዋል። የአገዛዙ ብልጽግና ሰራዊት ከመሸገበት ጮቢበር ወደ አዩብ መድፍ ቢኤም ሞርተርና ዙ 23 በመያዝ ማጥቃት ያደረገ ሲሆን የሁለቱ ክፍለ ጦር አህዶች በጥምረት ባድረጉት ድንቅ መከላከልና መልሶ ማጥቃት አመራሮችንና የቡድን መሳሪያ ተኳሾችን ጨምሮ በርካታ የብልጽግና ኃይልን ሙትና ቁስለኛ በማድረግ ወደ መጣበት እጮ ቢበር መልሰውታል ነው የተባለው። በዚህ ውጊያ ትናንት እንደነገርናችሁ አንድ ኮረኔል የቆሰለበት ሲሆን አሁን በደረሰን መረጃ ደግሞ በዚህ ውጊያ የአገዛዙ ኃይል ሲጠቀምበት የነበረውን መድፍ የፋኖ ኃይሎች ከጥቅም ውጭ ማድረጋቸውም ነው የተረጋገጠው። ትናንት ከቀን ዘጠኝ ሰዓት ጀምሮ እስከ ምሽቱ ሁለት ሰዓት ተኩል ድረስ በዘለቀው ተጋድሎ በርካታ ሰራዊቱ የተመታበት የብልጽግና ኃይል በአምፑላንስና በኡራል ቁስለኛ ወደ ወልዲያ እያመላለሰ ባለበት ሁኔታ ቆቦ ከተማ አካባቢ አንድ ባጃጅና ሁለት ብስክሌት በመግጨት በሰው ህይወትና በንብረት ላይም ጉዳቱ ማድረሱን መዘገባችን አይዘነጋም። በተጋድሎ ከባድ ሽንፈት የደረሰበት የአገዛዙ ኃይል ህዝብ በሚበዛባቸው የመኖሪያ አካባቢዎች ማለትም ራያ ቆቦ፣ አማያ፣ አዲስ ዓለምና ቢጭሮ የሚባሉ አካባቢዎች እንዲሁም ራያ አላማጣ፣ ኩቢ፣ ቀረንሳና ማርያም ባሉ ቦታዎች ከባድ መሳሪያዎችን በማስወንጨፍ ሶስት ሰዎችን በከባድ ሁኔታ እያቆሰለ ሲሆን በእንስሳቶችና በቤት ንብረት ላይም ጉዳት አድርሷል የተባለው። እዚሁ ወሎ ላይ በሌላ ሰበር ዜና የድጋው መብረቁ ኮር በርካታ ያገዛዙን ሰራዊት በመደምሰስ የከፍተኛ መኮንኖችን ተሽከርካሪ በመማረክ ታላቅ ድል ተጎናጸፈ። በትላንትናው እለት በመቄት ወረዳ አንሻ ክፍለ ጦር በብልጽግና ላይ ትልቅ ታሪክ በመስራት ከቤተ አማራ እስከ ሸዋ እየተምዘገዘገ ብዙ ታሪኮችን ሲሰራ የነበረው ጨለፋ አስፋው ከትግል አጋሩ አርበኛ ቅዱሴ ጋር በጋራ በመሆን በመሩት ተጋድሎ በፋሺስቱ ሰራዊት ላይ ታላቅ ጀብዱን በመፈጸም ታላቅ ድል ተቀዳጅተዋል። የፋሺስቱ ሰራዊት አንድ ፓትሮልና በርካታ ሲኖትራክ መኪኖቹ የተማረኩ ሲሆን በርካታ የብልጽግና ሰራዊትም መደምሰሳቸውን ሰምተ ተናግረናል የተማረኩ ሲኖትራኮች የግለሰብ በመሆናቸው ፋኖ ለባለቤቶቹ እንዲመለሱም አድርጓል። በዚህ ውጊያ አንድ ከፍተኛ የብልጽግና ጄኔራል ጄኔራል ታመነ የተባለ ለጥቂት ከፋኖ ጥይት ማምለጡም ተነግሯል። ከዚህ ጉዳይ ጋር በተያያዘ አርበኛ አበበ ፈንቻው ለሚዲያችን በምላ አረብኛ በፈንታው ለሚዲያችን በላኮ መረጃ የፋሽስቱ ሰራዊት አንድ ፓትሮል እና ሶስት ሲኖ ትራክ መኪናዎች በዚህ ውጊያ የተማረኩ መሆናቸውን ለሚዲያችን ገልጿል። በዚህም የተማረኩ ሲኖ ትራኮች የህዝብ መሆናቸውን በመገንዘብ አገዛዙ ከባለሀብቱ ነጥቆ ሰራዊት ለማጓጓዝ ሲጠቀምባቸው የነበሩ በመሆናቸው መልሰን ለባለቤቶቹ አስረክበናል ሲልም ለሚዲያችን በላከው መረጃም አስታውቋል። በአማራ ህዝብ ላይ ጥፋትንና ጭፍጨፋን ተጭኖ የመጣው የስርዓቱ ቅጥረኛ ሰራዊት በአንሻ ክፍለ ጦር ሞትና ቁስለኛ ተደርጓል ሲልም አበበ ፈንታው ገልጿል። የብርሃኑ ጁላ ሰራዊት በመቄት ወረዳ እንደ ክረምት አግቢ እንደ ክረምት አግቢ እድሜው በፋኖች ባሩድ እየተቀነደሸና እየተቀጸፈም ይገኛል በማለት አበበ ፈንታው ለሚዲያችን ተናግሯል። ከውጊያ መረጃዎች ስንወጣ በዩኒቨርሲቲዎች እየተደረገ ያለውን አመጽ ተከትሎ ተማሪዎች ለሚዲያችን በርካታ ቪዲዮዎችን እየላኩ ነው። ከእነዚህ መካከል የተማሪ ተወካይ የሆኑ በርካታ አካላት ለሚዲያችን ተማሪዎች ለምን አመጽ እያደረጉ እንዳሉ የሚያብራራ ቪዲዮዎችንና ተጨማሪ ከአመፁ ጋር የተገናኙ ቪዲዮዎችን ልከውልናል። በአጭሩ አንዳንድ ቪዲዮዎችን ተመልክተን እንመለስ። አማረች አማረች ቢሏት የቄስ ሚስት የባሏን መጽሐፍ አጠበች ማለት ይህ ነው። ሶስት አመት የነበረውን ዝቅተኛው የዩኒቨርሲቲ ቆይታ ወደ አራት አመት ከፍ አደረጉት የትምህርት ጥራትን ለማሻሻል ነው በሚል ዝም አለ። ተማሪዎች ወደ ዩኒቨርሲቲ ከመግባታቸው በፊት ዩኒቨርሲቲ ሄደው ተፈትነው 50% እና ከዚያ በላይ ያመጡ ተማሪዎች ብቻ ዩኒቨርሲቲ ይገባሉ ተባለ። የትምህርት ጥራትን ለማሻሻል ነው በሚል ዝም ተባለ። ተማሪዎች ዩኒቨርሲቲ ተምረው ከጨረሱ በኋላ የመውጫ ፈተናን ሳይወስዱ መመረቅ አይችሉም የሚል የትምህርት መመሪያ መጣ። እሱንም ተቀበልን ዝም አለ። ምክንያቱም የትምህርት ጥራትን ለማሻሻል አንድ እርምጃ ሊሆን ይችላል በሚል። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾች። ዛሬ የመጣው የትምህርት ሚኒስቴር በትናንትናው ዕለት የዩኒቨርሲቲ ተማሪዎች የሶስተኛ አመት ትምህርታቸውን ካጠናቀቁ በኋላ ወደ ማህበረሰቡ ተመልሰው አንድ አመት ካስተማሩ በኋላ ተመልሰው መጣው የዩኒቨርሲቲ ትምህርታቸውን ጨርሰው መመረቅ አለባቸው የሚል መመሪያ ወጥቷል። ይህ መመሪያ በ2019 ትምህርት ዘመን ተግባራዊ እንደሚደረግ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በትናንትናው እለት ይፋ አድርገዋል። ስለዚህ መመሪያ አንዳንድ ነገር ልንገራችሁ። በነገራችን ላይ ፕሮፌሰር ብርሃኑ ነጋ የኢትዮጵያን የትምህርት ስርዓት ለማሻሻል እየሄዱበት ያለውን ርቀትና ጥረታቸውን አደንቃለሁ፣ አከብራለሁ። ግን አንዳንድ መመሪያዎች ከኢትዮጵያ የትምህርት ስርዓትና የትምህርት አሰጣጥ እንዲሁም ነባራዊ ሁኔታ ጋር የማይሄዱ ናቸው። የትምህርት ስርዓትን ለማሻሻል የዩኒቨርሲቲ ተማሪዎችን በመቶ ሺዎች የሚቆጠሩ ዩኒቨርሲቲ ተማሪዎች ወደ ማህበረሰብ አንድ ዓመት አውጥቶ ጊዜያቸውንም መስራት የሚገባቸውንም እውቀትን በዩኒቨርስቲ እንዲጨርሱ ከማድረግ ይልቅ የመምህራንን የኑሮ ዘይቤ መቀየርን ለመምህራን ደሞዝ ማሻሻያ ማድረግ፣ መምህራን ትኩረታቸውን ትምህርት ላይ ብቻ እንዲያደርጉ እነሱ ላይ መስራትና ከመሰረቱ ጀምሮ የትምህርት አሰጣጥ ችግሩን መፍታት እየተቻለ የዩኒቨርስቲ ተማሪዎች ለተጨማሪ አንድ ዓመት ዩኒቨርሲቲ እንዲያባክኑ ማድረጉ አግባብነት የለው። ምክንያቱም እነዚህ የዩኒቨርስቲ ተማሪዎች አንድ ዓመት ወደ ማህበረሰቡ ሄደው ከመጡ በኋላ ተመልሰው ዩኒቨርሲቲ ትምህርት ለመቀበል በጣም ከባድ የሆነ የስነልቦና ችግር ይገጥማቸዋል። የአቀባበል ችግር ይገጥማል። ምክንያቱም አንድ ተማሪ በትንሹ አምስት ዓመት ዩኒቨርስቲ ይቆያል ማለት ነው። ከዚህ በኋላ እንዲሁም በሪሚዲያል ፕሮግራም ወደ ዩኒቨርስቲ ተቀላቅሎ ተማሪዎች ስድስት ዓመት በትንሹ አንድ ድግሪ ለሚያ ስድስት ዓመት ዩኒቨርሲቲ መቆየት አለባቸው። ቴዎሬቲካል ትምህርት በሚበዛበት የኢትዮጵያ የትምህርት ስርዓት ውስጥ እንደነዚህ አይነት መመሪያዎች አግባብነት የላቸውም። እኔ የሚያሳዝነኝ አንዳንድ መመሪያዎች ስለ ወጡ ብቻ መጽደቅ የለባቸውም። ፑፒት የሆነ ወይም የሚያጨበጭብ ፓርላማ ሊኖረን አይገባም። በእርግጠኝነት ዛሬ በድፍረት ነው የምናገረው ምክንያቱም የሚወጡ ህጎች ሪሰርች መደረግ አለበት፣ ጥናትና ምርምር መካሄድ አለበት። ማህበረሰቡ ላይ የሚያመጣው ከኢኮኖሚ ከማህበራዊ ህይወት ከስነ ልቦና አንፃር የሚያመጣው አጽንኦ ምንድን ነው ብሎ መጣራት ሳይገባው ጠቅላይ ሚኒስተሩም የጦር አዛዡም ትምህርት ሚኒስተሩም ግብርና ሚኒስተሩም የሚያመጧቸው መመሪያዎችና አዋጆች በማጨብጨብ ብቻ ሊጸድቁ አይገባም። ጥናትና ምርምር መደረግ አለባቸው። ስለዚህ ይህ አዋጅ ተማሪዎችን በእጅጉ የሚጎዳ ስለሆነ ከጥቅሙ ይልቅ ጉዳቱ የሚያመዝን ስለሆነ አንድ አመት ተማሪዎችን ዩኒቨርስቲ ማቆየትም ሌላ የመስሪያ ጊዜያቸውን መሻማት ስለሆነ የሚመለከታቸው አካላት ይህን አዋጅ መቃወም አለባቸው። ምሁራን እዚህ ላይ ሀሳብ ሊሰጡበት ይገባል። በተለይ ደግሞ የዩኒቨርሲቲ ተማሪዎች ይህን ነገር መቃወም አለባቸው። ምክንያቱም በተለያዩ ዩኒቨርሲቲዎች ውስጥ የምትኖሩ የተማሪዎች ህብረት ፕሬዝዳንቶች፣ አመራሮች ከኢትዮጵያ ተማሪዎች ማህበር ጋር በመሆን ይህን ትምህርት ሚኒስቴር እንደዚህ አይነት መመሪያዎች ሊያሻሽል ይገባል። ምክንያቱም አስፈላጊ ያልሆነ አንድ አመት ነው የሚያባክነው በጀት ነው የሚያባክነው እንጂ ትምህርት ማሻሻል ላይ መስራት ካለበት ሌሎች የሚሰሩ ከታች ከመሰረቱ መሰራት ያለባቸው ብዙ ጉዳዮች አሉ። ስለዚህ የትምህርት ስርዓትን ለማሻሻል ከላይ ከናቱ ብቻ መስራት ተገቢ አይመስለኝም። መሰረቱ ላይ መስራት አለበት። ከታች ከኤሌመንተሪ ጀምሮ ትምህርትን ማሻሻል አለበት መምህራንን ማብቃት አለበት እንጂ የዩኒቨርሲቲ ተማሪዎች ወጥተው ማህበረሰቡን ያስተምሩ የሚለው መስተካከል አለበት። በቀጣይ በዜናና መረጃ አጠናቅሬ ተመልሼ እመጣለሁ። ይህን መረጃ ግን ኮፒ ሊንክ፣ እንዲሁም ሪፖስት አድርጉ፣ ሼር አድርጉት። በጣም አመሰግናለሁ። አማራ ፋኖ ብሔራዊ ኃይል የስሜን ቀጠና የበላይ ዘለቀ እዚህ የእራስ አሞራው ለሶስተኛ ኮር የድብጠ ጠለም ተከዜ ክፍለ ጦር የሕዝብ ግንኙነት መምሪያ ኃላፊ ነኝ። አርበኛ እሸቱ ዘነበ እባላለሁ። እንግዲህ ትናንትና ዛሬ በስሜን ጎንደር በደባርቅ ወረዳ በዘሪማ በኩል አድርጎ ሾልኮ የገባ የጠላት ወታደር በጅሮሰን አድርጎ ወደ ጥራይና ንዑስ ወረዳ በደባርቅ ስር የምትገኘው በጥራይና ንዑስ ወረዳ አካባቢ ነው የገባው። በአጠቃላይ ጠላት ውስጥ ለውስጥ ነው የሚሾልክ ያለ ይሄንም እንግዲህ ከኋላና ከፊት በመሆን ዛሬና ትናንት ጠላት ብትንትናው ወጥቷል። ዛሬ የመጨረሻ ሆኖ ጥራይና ላይ ውጊያው ተካሂዷል። ጠላት አይቀጡት ቅጣት ተቀጥቶ ወደ ተበትኖ ነው ያለው። ከጀርባም የጻዲቅ ክፍለ ጦር ወይም ደግሞ አያሌው ብሩ ክፍለ ጦር ቆርጠዋለች። ተቆርጦ እየተጨናነቀ ነው ያለ፣ ተበታትኗል፣ ድንብርብሩ ወጥቷል። እና በጣም ምርጥሩ የሆነ አውደ ውጊያ ነው የተካሄደው አመርቂ የሆነ አውደ ውጊያን የተካሄደው በእሁን እንግዲህ የተማረከ መሳሪያ ሪፖርት አልደረሰንም ግን ተደናብሮ ገበሬው ሁሉ በያለበት እየያዘውና እየማረከው እንዳለ ምክንያቱም በትንትናው ስለወጣ በአደረጃጀቱ አይደለም ተበትኖ ያለው አንድ ሁለቱን ሁኖ ነው ጠላት ተበትኖ እግሬን አውጪ ብሎ ያለው ስለዚህ ምንም አይነት ነገር መያዣ የለውም አሁን ጠላት ተመቷል ወደ ደባርቅ ነው የተረፈ ወደ ደባርቅ ወጥቷል የተረፈው ተቆርጧል አሁንም እጅ ይሰጣል። ተቆርጦ ነው ያለው። እንግዲህ ይህን ያደረጉ የጭና ክፍለ ጦርና የድብ ጠለምት ክፍለ ጦር አንዲት ብርጌድ የድብ ጠለምት ክፍለ ጦር አንዲት ብርጌድ ወደ ጥራይና ጉዞ በማድረግ ሌቱን በሙሉ ተጉዛ በቀጥታ ነው ይህን ጠላት ድባቅ የመታሽው። ዛሬም እንግዲህ ጠላት ቀጥታ ወደ ደባርቆ ወጥቷል። ሁሉም በያለበት ሆኖ ከበባ አድርጎ ነው የመጣው። ጥሩ ውጤታማ ሁነናል። በዛሬው ዕለት ትልቅ የድል ብስራት ነው የተበሰረው። አጥጋቢ ውጤት አምጥተናል። ወንድሜ መልካም። የተገኙ ድሎችና ውጤቶች ካሉ በመሳሪያም በሰው ሀይልም ምርኮ ካለ? ምርኮ የለም። በአጠቃላይ ምርኮ የለም። ውጊያው አውደ ውጊያው ጨበጣ ውጊያ ስለነበረ ምንም አይነት ምርኮ የለም። ሁሉም የተመጣ ነው፣ የሚበዛው የተመጣ ነው። የገባውም ጀሌ ጭምርት ስለሆነ መሳሪያ እያነሳ ነው የሚሮጠው ምርኮ ከዚህ ግባ የሚባል ነፍስ ወከፍ መሳሪያ አልተገኘም። ግን ተደምስሷል። እየተደመሰሰ መሳሪያ እየደረበ ነው የሚሮጥ ያለ እስካሁን ድረስ ተበትኗል። ምክንያቱም ገበሬው በየቤቱ እየወጣ ነው የያዘው። የተሰበሰበ የምርኮ ሪፖርት አልተደረገም። የተበተነ ነው። ጠላት ስለተበተነ ተሰብስቦ ይሄን ያህል የሚባል ነገር ስላልሆነ ሁሉም በየእጁ ነው ያነሳው። በቁጥር መግለጽ ትንሽ ያስቸግራል። የተማረከ የሰው ኃይልም የለም። ሁሉም ተመቷል። ብዙ ተመቷል። ቁስለኛም ይዞ ለመሸሽም አቅቶት በየገደሉ በራሱ እየወረወረው ነው ያለው። በቃ ይሙት በማለት ማዳን መዳን የሚችለው ሁሉ ገደል እየወረወረው በራሱ ግሬና ውጪ ነው ያለው እና በሕይወት የተያያዘ ምርኮኛ የለንም። ግን በጣም ብዙ ግን ተመቷል። ተደምስሷል። የተደመሰሰ ነው ያለው። መሳሪያ ደርቦ ለየት የሚያረገው ከነበረው ጦርነት አሁን መሳሪያ ደርቦ የበሮት ትናለ ጠላት እግሬን አውጪ ያለው ይሄ ነው ያለው ነገር፣ ግን ውጤቱ በጣም የተሻለ ነው። ሁሉም ገበሬ አብሮ ከጎናችን ሆኖ እልል እያለ ጦርምባ እየነፋ ሴት ወንድ ሳይል እንግዲህ በድምቀት ነው ውጊያው የነበረው። አስገራሚ አውደ ውጊያ ነው ይሄ ነው ያለው። የጠላትን ኃይል ምናልባት አስተላለፍ የምታውቁት ከሆነ በክፍለ ጦር ደረጃ እና በእዝ ደረጃ ወደ እናንተ ቀጠና የገባው ማንኛው ኃይል ነው። ለዘገባ እንዲመቸን ነው ይሄኛው። በድምፅ ሪከርድ አይገባም በእዝ ደረጃ ምናልባት በዚ ደረጃ አይ ቲንክ አሁን ተቃይሯል ነው። የስሜን እዝ አዲስ የተቋቋመ እዝ አለ አዲስ የተቋቋመው እሱ ነው። በቅለ ጦር ደረጃ ደግሞ ስልሳ ስምንተኛ እና ሰባ ሁለተኛ ነው። አሁን በእውን እኛ ጋር ወደ ውጊያም ታካሄድ ያለሽ በየአቅጣጫው። እሱም በቃ የተረጋጋ ጦር አይደለም። አዲስ የተደራጁ ስለሆኑ የሆነ በቃ ምሽግ ይዘው የመቆየት እንትን የላቸውም። እግራ አንስተ የመሮጥ ነው በቃ መሳሪያቸውን ይዘ እንሮጥ ነው እንጂ እንዋጋ የሚል የለም እነዚህ ናቸው በጄኔራል አሽም የሚመራው የስሜን እዝ ተብሎ የተመሰረተው አዲሱ እዝ ነው። አስረኛው እዝ መቀመጫውን ደባርቅ ያደረገው አስረኛው እዝ። አዎ መቀመጫውን ደባርቅ ያደረገው አስረኛው እዝ ነው። እንግዲህ ይህን ያህል ከባድ አይደለም። ያው በእዝ ደረጃ ሲጠራ የሚከብድ ይመስላል፣ ግን በጣም ቀላል ለው ምንም አይነት ውጊያ እኳን አይችሉም ሲመጣ ተሰልፎ ሲመጣ ብዙ ነው። ውጊያ ላይ ሲገባ ደግሞ ምንም አይነት በረከት የለውም፣ የሚሮጠው ገደል የሚገባው ስለሚበዛ እንግዲህ የስሜን እዝ ነው አዲስ ነው የተቋቋመ። ይሄ ነው ያለው። በአጅሬ በኩል ሄደው በአጅሬ በኩል ሄደው በአጅሬ በኩል ሄደው ስልሳ ስምንተኛ ክፍለ ጦር ነው። ሌላ ክፍለ ጦር ነው በአጅሬ የሄደው ስልሳ ስምንተኛ ክፍለ ጦር ነው የሄደው። እዚህ በፊት በአድርቃይ አካባቢ የነበሩት የስልሳ ስምንተኛ ናቸው። ምናልባት ሬጅመንቱ ባላውቀውም ስልሳ ስምንተኛ ክፍለ ጦር ነው። ባጅሬ በሙርጣጫ አርጎ የወረደው ቀጥታ የገባው ሙከራ ተደርጎበታል። ያው አጋጣሚ እንዲወርድም ተፈልጓል። ይውረድ በሚል ነው ወርዷል። ከተማው ላይ ያለ ችግር የለውም እሱ።